በአንድ ቦታ ብቻ ሲሆን በውስጥና በውጭ በሁለቱም በኩል የኪሩቤል መላይት ስዕላት እንዲሳሉ በዚህም የመጽሐፍ ቅዱስ ክፍል ላይ አምላካችን እግዚአብሔር እንዳዘዘ እንመለከታለን። እንደውም ቁጥር 27ን ከፍ ብላችሁ ስታነቡት ከ27 ጀመሪ ላመበላችሁ እንደዚህ ይላል፣ ኪሩቤልንም በውስጠኛው ቤት አኖራቸው። የኪሩቤል ክንፎቻቸው ተዘርግተው ነበር። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር። የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ይነካ ነበር። የሁለቱም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበር። ከዛስ ኪሩቤልንም በወርቅ ለበጣቸው። በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ምስልን ቀረጸ ይላል ይህ የመጽሐፍ ቅዱስ ክፍል ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደለም ከሚሉ ሀሳብ ስንጀምር፣ አዎ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው። ብዙ ጊዜ ቅድም እንዳልኳችሁ ፕሮቴስታንት እህት ወንድሞቻችን ካለማወቅ ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ለማለት የሚያነሷቸው የመጽሐፍ ቅዱስ ጥቅሶች በአጠቃላይ ስዕላትን የሚያጠይቁ ሳይሆኑ ጣዖታትን የሚያጠይቁ ናቸው። ባይዘወይ ለምሳሌ የሉተራን ቸርች በመቅደሶቻቸው ውስጥ ስዕላትን ይጠቀማሉ። ኢቫንጀሊካል ተብሎ የሚጠሩ ማለት ነው። ብዙ ጊዜ ግን ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተያይዞ ሲሆን ጉዳዩ ብዙ ጊዜ ከረር ይላል። ጉዳያቸው እና ቅድም ያነሳሁት አንድ የመጽሐፍ ቅዱስ ክፍል አለ ዘጸአት ምዕራፍ 20 ከቁጥር አራት እስከ አምስት ያየ ነው። ሌላው ደግሞ ዘዳግምንም ያነሳሉ። ለምሳሌ ኦሪት ዘዳግም ምዕራፍ አራት ከቁጥር አስራ አምስት እስከ አስራ ዘጠኝ ያለውን ክፍል ይህም ክፍል ለጣዖት የነተነገረ እንጂ ስለ ስዕላት የሚናገር አይደለም። ለምሳሌ አስተውሉ ክርስቲያኖች፣ አምላካችን እግዚአብሔር አትስረቅ ካለ በኋላ ደግሞ ስረቅ አይልም አትዘሙት ካለ በኋላ ደግሞ በሌላ ደግሞ የመጽሐፍ ቅዱስ ክፍል ላይ ዘሙት ብሎ ይሄንን የመጽሐፍ ቅዱስ ክፍልም ሰዎች አየለም ይሄ የመጽሐፍ ቅዱስ ክፍል የሚያሳየው ስዕላት መጽሐፍ ቅዱስ እንዳልሆኑ ነው። ምናምን ምናምንና ሌሎችን ማሳቦች ያነሳሉ። ክፍሉን ለመበል ሞክር እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራቸው ጊዜ መልክ ከቶ አላየችሁምና እጅግ ተጠንቅቁ። እሺ እንዳትረክሱ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳ ሁሉ ምሳሌ፣ በሰማይ በታች የሚበረውን የወፍ ሁሉ ምሳሌ፣ በምድር ላይ የሚሽከረከረውን ሁሉ ምሳሌ፣ ከምድር በታች በውኃ ውስጥ የሚኖረው የዓሣን ሁሉ ምሳሌ እንዳታደርጉ፣ አይኖቻችሁን ወደ ሰማይ አንስታችሁ አምላካችሁ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይን፣ ጨረቃን፣ ከዋክብትን የሰማይ ሰራዊት ሁሉ ባየ ጊዜ ሰግደህላቸውም አምልካቸውም እንዳሰጥ ታጠንቀቅ ይላል። በነገራችን ላይ ይሄ ክፍል በላይ በሰማይ ኢቨን ሲል ቅዱሳን መላእክትን የሚያካትት አይደለም። ቅዱሳን መላእክትንም፣ ቅዱሳን ሰዎችን ማምላካችን እግዚአብሔርን የሚያካትት አይደለም። ለምን ስንል ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክተው ሊስሏቸው፣ ሊቀርጿቸው የሚችሉ ነገሮች የሰማይ ሰራዊት ተብሎ ይጠራሉ። በሰማይ ያሉ ሰራዊት ተብሎ ደግሞ የሚጠሩት ምንድን ናቸው? ክፍሉ ይጠቅሰዋል፤ ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ደመናት፣ ሌሎች ስለዚህ ሰዎች ጣዖታትን ሊያመልኩ አይገባም። ኦፍኮርስ ትክክል ነው። ነገር ግን ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይን ሰርሉ ስንል መጽሐፍ ቅዱሳዊ ናቸው አለቅ ስዕላት መጽሐፍ ቅዱስ ናቸው ወይ ሰርሉ? አጭር መልስ ቶሎ አይደሉም። እግዚአብሔር ያዘ ዛአይ ስዕላት ኢንጀነራል መጽሐፍ ውስጥ ያለሉ። እዚህ ጋር በእጅ ያዝኩት መጽሐፍ አዲሱ መደበኛ ትርጉም መጽሐፍ ቅዱስ ነው። እዚህ ፊት ለፊት ምን ይታያል? መስቀል እኮ የመስቀል ምን የመስቀል ስዕል ማለት ነው። ምስል ኦኬ፣ ጥሩ ስዕላት መጽሐፍ ቅዱሳዊ ናቸው ይሰያሉ? አይደሉም፣ አይደሉም። እዚህ ጋር የምን ስዕል ይታያል? የመስቀል ስዕል የኢትዮጵያ መጽሐፍ ቅዱስ ማኅበር ያስቀምጠው የኢትዮጵያ መጽሐፍ ቅዱስ ማኅበር ያስቀምጠው ብቻ ሳይሆን የፕሮቴስታንት ወንድምቶቻችን አምነውበት የተቀመጠ ነው። ኦኬ ፕሮቴስታንቶች ሳይሆኑበት የኢትዮጵያ መጽሐፉ ነው አይደል? የሚያስቀምጠው እግዚአብሔር ጥያቄ ጋር የመስቀል ማስረጃ

እኛ አደን ያስቀ ማን ነው ሳሉ ያላችሁ ነበር ጥያቄ መልስ የለም። ይህን ስልና ታየ ኦርቶዶክስ ቤተ ክርስቲያን የካቶሊክና በጣም ማከብራችሁ ትወዳላችሁ፣ የሁለታችሁን ይህ ግን አድማጭ ተመልካቾቻችንን ያከበረ ነገር አለ። ቅድም እንዳልኩት ጠይቀው ከዛ በኋላ ከመለሰ ሰየው ካልመለሰ ደግሞ አንተ ታብራራለህ። ይጠይቃሀል ከመለሰ ሰየው ካልመለሰ አንተ ታብራራለህ። ፍርዱ ለአድማጭ ተመልካች እንሰጣለን። አሁን እንዲህ በለቃችሁ ሊሆል መሰላችሁ የቆሉ ገበያ ይሆናል። ጭቅጭቅ እንዳይሆን ደቂቃን አስራ ሁለት ደቂቃ ከአርባ አንድ ሰከንድ ላይ ነው ያቆምኩት። ቀጥል ፈለገ እሺ መልካም። እዚህ ጋር ይሄ ስልሳ ስድስቱ መጽሐፍ ነው። እዚህ ጋር ይሄ ነው የምትመለከቱት፣ ክርስቲያኖቶች ወንድሞ ስልሳ ስድስቱ መጽሐፍ ነው። አዲሱን መደበኛ ትርጉ መጽሐፍ ቅዱሶች ናቸው ሁለቱ። እሺ ወንድማችን ስንጠይቀው ስዕላት መጽሐፍ ቅዱሴ ናቸው ወይ ሰለሉም ስንለው ጀለስ ምድ ያለ አይደሉም ነው ያለ። እሺ ሰርፕራይዝ፣ እዚህ ጋር ስዕል አለ። የምን ስዕል ነው? የመስገድ ስዕል። ሌላ መጽሐፍ ቅዱስ እዚህ ጋር ሌላ አይነት ቅርጽ፣ ሌላ አይነት ስዕል አለ። የምን ስዕል? የመስቀል ስዕል እሺ ከዛ በኋላ ወንድማችንን ቤት ወሄዳችሁ ላይ ብላይ ስዕላት መጽሐፍ ቅዱሳዊ ናቸው ወይ ሰለሉ ስትሉት ጀለስ የሚል ሰው ምንድን ነው? ስዕላት መጽሐፍ ቅዱሳዊ አይደሉ። እሺ ይሄንን ስዕል ማን ነው ሳሉ ያላችሁ? ሄያብ ነው አይዲያ ከየጣም ቶተኔ ሳልከው ሄያብ ነው አይዲያ ምንም አይነት መጽሐፍ ቅዱሳዊ መሰረት የለውም። እሺ የመጽሐፍ ቅዱስ ማህበር ይሄንን ስዕል አስቀምጦታል። ወንድማችን ይሄንን ስዕል አንተ ተቀብለዋል ይህንን ስለዚህ ሊመቀመጡን አክሴፕት አድርገዋል። ሆን ወንድማችን የሚያዝ መልሱን መልሶታል። የኢትዮጵያ መጽሐፍ ቅዱስ ማህበርን የኢትዮጵያ ኦርቶዶክስ እና ካቶሊካውያን ይህንን መልስ ብ የጠየቁ ብቻ መልስ ያልጠየቁ ሰዓት የለም። ያልጠየቁ በሁለት ጊዜ ደቂቃውን ያዘው ወንድማችን ቴዲ ደቂቃውን ያዘው እኔ እኔ ነኝ እንጂ ማ ብራዘር ይታይ አሁን ቤት አይደለም ያለው። ስለዚህ ስነ ስርዓት ያዝና ልክ እንደኔ ለጆሮ የሚቆረቁሩ ነገሮች እየተነገሩ ቢሆንም አዳምጥ። ረጅም ሰ ሲናገር ነበር። ደቂቃውን ከእንደገና አስጀምርልኝ። ማብራሪያ እሱ ነበር ይሰጥ የነበረው፣ እኔ ማብራሪያ ይሰጥ የነበረው ደቂቃ ያስጀምር። አንድ ፈለገ ጥያቄ ትጠይቀዋለህ፣ ከመለሰ ካልመለሰ ደግሞ ታብራራለህ። ይጠይቃል፣ ከመለስ ካልመለስ ያብራራል። ከዛ ፍርዱን ለአድማጭ ተመልካች እንሰጣለን። አሁን መልስ ይሄ ምንድን ነው? እንደዚህ ባኬድ ፉር ጥያቄ ጥያቄን እየወለደ ሌላ ጥያቄ በእኔ ደቂቃ ገብቶ እያብራራ ነበር፣ በእኔ ደቂቃ ገብቶ እያብራራ ነበር። አረስበት ያብራራ እስቶሪ ነበረ የኢትዮጵያ መጽሐፍ ቅዱስ ማህበር

ሁላችሁም አዳምጡ። ስዕላት መጽሐፍ ቅዱስ ናቸው የሰለ ነው በሚል ሀሳብ ላይ ለስዕላት የሚሰደረግ ስግደት አምልኮ ነው እያለ ስለነበረ፣ እሺ ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይ ብለህ ስጠይቀው መልስ የለውም። ስግደት ሁሉ አምልኮ ነው የሚል ማስረጃ የለውም። የጠየቅኩት ጥያቄ ብቻ መልስ